አምልኳቸውን ለአላህ አጣርተው እንዲሰግዱ እንጂ አልታዘዙም ይላል። ሰው በዘልማድ ወይም ደግሞ እንዲሁ አስፈልጎት ፊቱን ሊታጠብ ይችላል፣ እጁን እግሩን ሊታጠብ ይችላል። ግን ይሄ ንያ ካልተቀላቀለበት ዒባዳ አይሆንም። ያ የጥፍር ቀለም ጥፍር ላይ ተላኮ ጥፍሩን የሚሸፍን ከሆነ ውዱኣቸው የተበላሸ ነው የሚሆነው። አንድ ቦታ ውሃ ያልነካው ቦታ ካለ ውዱእ የተበላሸ ይሆናል።

ውዱእ የሚያደረግ ሰው ማሟላት የሚጠበቅበት አርካን ወይም ፍሩድ ተብሎ ይጠራሉ። እነዚህን ነው የጠየቀው። ጥያቄ ምንድን ነው? ብዙ ሰጋጆች ሰላቱን ይሰግዱታል እንጂ የሰላቱንም ሆነ የውዱን አርካንና ሽሩጦቹን በአግባቡ ሳይማሩ ነው የሚሰግዱት። እንደዛ ከሆነ ደግሞ ድካም ብቻ ሊሆንባቸው ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ሰውየው መጥቶ ሲሰግድ አይተውት ሰሊ ፈኢነከ ለም ቱሰሊን ያሉት፣ ስገድ አልሰገድክማ፣ እንትን ያሉት። ሰግዷል በሚያውቀው ያህል፣ ለምንድን አልሰገድክም ያሉት? መሰገድ ባለበት መልኩ ስላልሰገደ፣ መስፈርቱን ስላላሟላ ነው። የመጀመሪያው ደግሞ የሰላት ሸርጥ ውዱእ ነውና ውዱእ ላይ መሟላት ያለባቸውን ነገሮች መመለስና መታወቅ አለባቸው። አንደኛ ንያ ነው። ንያ ማለት ዒባዳና ዓዳን የምንለይበት ሰው በዘልማድ ወይም ደግሞ አስፈልጎት ፊቱን ሊታጠብ ይችላል እጁን እግሩን ሊታጠብ ይችላል ግን ይሄ ንያ ካልተቀላቀለበት ዒባዳ አይሆንም ዒባዳና ዝም ብለን የምንሰራውን ነገር የሚለየው ንያ ነው ስለዚህ ውዱእ ላይ ንያ ሸርጥ ነው ሩክን ነው ንያው ቃል የተወሰነ ቃል የለውም ብዙ ጊዜ ሰዎች እንግዲህ ነወይቱ ፈርደል ውዱእ ለዚያ ውን በአረበኛ ለመናገር ይገደዳሉ። ግዴታ አይደለም። በቀልብህ አሁን የማደርገው ክንዋኔ ለሰላት የማደርገው ዝግጅት ነው ውዱእ ይባላል የሚል እሳቤ ሊኖርህ ይገባል። ያም ደግሞ የሚሆነው ፊትህን ስትታጠብ ውዱእ ስጀምር ማለት ነው። ይህ አንደኛው ነው። ቀውሊህ ተዓላ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን፣ አምልኳቸውን ለአላህ ጣርተው ሊቀውሊ ለ ላሁ ሰለ እነማ ልአዕማሉ ብንያት ስራዎች ዋጋ የሚኖራቸው በንያ ነው ብለዋል። ሌላኛው ሁለተኛው ፈርድ ፊትን ማጠብ ነው። ፊትን ስናጥብ ዝም ብሎ ነካ ነካ አድርገው የሚያጥቡ ሰዎች አሉ። ፊት የሚባለው ድንበር አለው፣ መነሻና መድረሻ። ከላይ ከፀጉሮች መባቀያ አደተን ጤነኛ የሆነ ሰው ፊቱ የሚጀምረው ከየት ነው? መላጣ የሆነ ሰው እስከ ወዳ ድረስ መላጣ ሊሆን ይችላል። ያ አይታይም፣ ግን ደተን ፊት የሚባለው ከየት ጀምራል ከሚለው ከፀጉር መብቀያ ገደማ አንስቶ እስከ አገጭ ድረስ ያለውን ከዚህ ከጆሮ ጫፍ እስከ ጆሮ ጫፍ ድረስ ያለውን ዓሪይን ማጠብና እዚህ መሀከል ያለው በሙሉ መዳረስ አለበት። አንድ ቦታ ውሃ ያልነካው ቦታ ካለ ውዱእ የተበላሸ ይሆናል። ስለዚህ ሰላቱም አብሮ የተበላሸ ይሆናል ማለት ነው። ሌላኛው እጆችን ማጠብ ነው። እጆች እስከ ክርን ድረስ መታጠብ አለባቸው። አልፎ ትንሽ ገባ ብሎ ማለት ነው ወደዚህ የሚቀር ነገር እንዳይኖር። አሁንም ክፍት ቦታ ውሃ ያላዳረሰው መኖር የለበትም። ጣቶችንም ጭምር ፈልፍሎ ማዳረስ መቻል አለበት። እዚህ ላይ አንዳንድ ጊዜ ሴቶች የሚቀቡት የጥፍር ቀለም አለ። ያ የጥፍር ቀለም ጥፍር ላይ ተላኮ ጥፍሩን የሚሸፍን ከሆነ ውዱዋቸው የተበላሸ ነው የሚሆነው። ዝም ብሎ ጥፍሩን የሚያቀልም ከሆነ ችግር የለውም። ግን የሚላከክና ተለጥፎ የሚቀር ከሆነ ያን ጊዜ ውዱ የተበላሸ ይሆናል። ስለዚህ እንደዚህ አይነት ቀለም ከመቀባት መራቅ አለባቸው። ማድረግ ካለባቸው ደግሞ ሰላት በማይሰግዱበት ሰዓት፣ የወር አበባ ጊዜ ቢያደርጉትም ሌላ ጊዜ መፈቅፈቅ ይኖርባቸዋል። ይሄ ነው ሌላኛው። ራስን ማበስ ነው። ራስን ማበስ አንድ ጸጉርን ቢያብስ ችግር የለውም ይላሉ ሻፊዕዮች። አንድ አራተኛው ካልታበሰ አይሆንም የኢማም አቡ ሐኒፋ አካሄድ ነው። መላ ራሱ ካልታበሰ አይሆንም የሚለው ደግሞ የኢማም ማሊክ መዝሀብ ነው። ግን ሁላቸውም መላ ራሱን ማበሱ የተሻለ ነው በሚለው ይስማማሉ። እኛም እዚህ ላይ እናተኩራለን። መላ ራስ መበስ አለበት።